ስፖርት በስነ ምግባር የታነጸ ጠንካራና ለሀገር ጠቃሚ ዜጋን ለማፍራት ያለው ሚና የጎላ እንደሆነ ተገለጸ። የኢትዮጵያ ሌጀንድ ኢንተርናሽናል ፖሮቴኳንዶ ቴኳንዶ አሶሲሽን በሽንሽቾ ከተማ አስተዳደር ለሰልጣኞች የስልጠናና የግንዛቤ ማስጨበጫ መርሃ ግብር ማከናወኑም ተመላክቷል። የሽንሽቾ ከተማ አስተዳደር የብልጽግና ፓርቲ የፖለቲካ አቅም ግንባታ ዘርፍ ኃላፊ አቶ ሰመረ በላይኔ ከተማ አስተዳደሩ በስፖርት ዘርፍ ብቁና ውጤታማ ስፖርተኞችን ለማፍራት የተለያዩ ተግባራትን እያከናወነ እንዳለ ጠቅሰው ይህም ስልጠና በከተማ አስተዳደሩ ተዘጋጅቶ ለሰልጣኞች መሰጠቱ ለዚሁ ማሳያ እንደሆነ ተናግረዋል። የእኛ ከተማ አስተዳደር በተለይም ደግሞ በተለያዩ ስፖርቶች ወጣቶችን እያበቃ ከእግር ኳስ ጀምሮ እስከ ቴኳንዶ ውሹ የሚሰለጥኑ ወጣቶችን በብዙ አንግል እየረዳ ይገኛል እና ከዛ አንጻር በተለይም ደግሞ በቴኳንዶና በውሹ ስፖርቶች በእኛ በሽንሽቾ ከተማ ብዙ ወጣቶች እየሰለጠኑ ደግሞም ደግሞ እስከ ፌዴራል ዞን ድረስ ከዞን እስከ ፌዴራል ድረስ ውድድሮችን እያደረጉ ውጤት እያመጡ ተሸላሚ ወጣቶች ከሽንሽቾ ከተማ ይወጣሉ። ና እነዛን ደግሞ በበለጠ ከሀገር ወጥተው በኢንተርናሽናል ደረጃ እንዲወዳደሩ ከተማ አስተዳደሩ የተለያዩ የስልጠና ጊዜያቶችን በመፍጠር ወጣቶች በዚህ ስፖርት ላይ ያላቸውን ግንዛቤ ከፍ እንዲያደርጉ እና በዚህ ስፖርት ሰልጥነው ውጤት እንዲያመጡ ጎን ለጎን ደግሞ በዚህ ውጤት በዚህ ስፖርት የሰለጠኑ ወጣቶች በተለይም በአካባቢያችን በሚሆኑ በተለያዩ ማህበራዊ መስተጋብሮች የሚያግዙ በተለይም ደግሞ በስነ በዲሲፕሊን እንዲሁም ደግሞ በሚሰሩበት አቅጣጫ ሁሉ የተሻሉ ለወጣቱ አራያ የሚሆኑ ወጣቶችን ለማፍራት የሚጠቅም ነው። አሰልጣኞች በሰለጠኑ ስልጠና መሰረት ጠንካራና ውጤታማ ለመሆን መትጋት እንዳለባቸውም በከተማ አስተዳደሩ ብልጽግና ፓርቲ የፖለቲካ አቅም ግንባታ ዘርፍ ኃላፊ አቶ ሰመረ በላይኒ አሳስበዋል። ስፖርት ብዙ ጊዜ ለጤንነት ነው፣ ግን ደግሞ ከዛ አልፎ ደግሞ ውጤት ስናመጣበት የተሻለ ስፖርተኛ ስንሆን ሀገርን እንወክላለን፣ አካባቢን እንወክላለን ከዛ አልፎም ደግሞ ኢንተርናሽናል ደረጃ ላይ ውጤት እናመጣለን እና እሱም እንደ አንድ ጎን ተወስዶ በሌላ ጎን ደግሞ በመልካም ስነ ምግባር የታነጹ ወጣቶችን ለማፍራት ትልቅ ግብአት የሚሆን ነው እና ከዚህ አንጻር ወጣቶች በሚሰለጠኑበት ስፖርት ዘርፍም የተሻለ ውጤት እያመጡ በአካባቢያቸውም በስነ ምግባራቸው የተሻሉ እንዲሆኑ መልእክት አስተላልፋለሁ። የሽንሽቾ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ስንሻው ገብረ ማርያም በበኩላቸው የስልጠናው ዋናው ዓላማ የሰልጣኞችን አቅም መገንባት እንደሆነ ተናግረው ስልጠናው ብቁና ተወዳዳሪ ስፖርተኞችን ለማፍራት እንደሚያግዝም ገልጸዋል። ሰሞኑን በሽንሽቾ ከተማ አስተዳደር ሲሰጥ የነበረው ስልጠና በሌጀንድ ወይንም ደግሞ በጂጂቲኤፍ ማርሻል አርት አማካኝነት ነው ስልጠና ሲሰጥ የነበረው። በዋናነት ይሄ ስልጠና የአሰልጣኞችን አቅም መገንባት ነው። የአሰልጣኞችን አቅም መገንባት ስንል በተለያዩ ነገሮች የአሰልጣኞች አቅም ይገነባል። አንደኛ ፊዚካሊ ሜንታሊም፣ ኢኮኖሚካሊም ያላቸውን ነገር እንዲያሳድጉ የሚረዳ ስልጠና ነው ሲሰጥ የነበረው። እንደ ከተማ አስተዳደራችንም ደግሞ ብቁ የሆኑ ለህብረተሰብ ምጥሩ አገልግሎት መስጠት የሚችሉ ሳይንሱን የሚያውቁ ስፖርተኞችን ለማፍራት የሚደረግ ስልጠና ነውና ሰልጣኞች በቀጣይ የተሻለ ደረጃ ለመድረስ መልካም ስነ ምግባርን መላበስና በትጋት መስራት እንዳለባቸውም የሽንሽቾ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ስንሻው ገብረ ማርያም ተናግረዋል። ስልጠናው በኋላ ከሰልጣኞች የሚጠበቀው አንደኛ ደረጃውንና ስታንዳርዱን የጠበቀ አሰነጣጠል ዘዴን ተጠቅሞ ህብረተሰብን ማገልገል ነው። ትልቁ አንደኛ እሱ ነው። ሁለተኛ ደግሞ የባህሪ ለውጥ ነው ትልቁ ከአሰልጣኞችም ከሰልጣኞችም የሚጠበቀው ማለት ነው። የባህሪ ለውጥ ይጠበቃል። በስነ ምግባሩ የታነጸ ዲሲፕሊን የሆነ ስፖርተኛ ለመፍጠር ነው እየተሰራ ያለው። የጂቲቲኤፍ አለም አቀፍ ምክትል ዳይሬክተር እና የአፍሪካ ና የኢትዮጵያ ዋና ተጠሪ ዶክተር ግራንድ ማስተር ሄኖክ ግርማ በስፖርት ዘርፉ ወጣቶች በሞራል በስነ ልቦና ብሎም በአካል ብቁና ተወዳዳሪ እንዲሆኑ ለማድረግ ተጠናክሮ እየተሰራ መሆኑን ገልጸዋል። ወጣቱ ላይ ሜንታሊ ሞራሊ ፊዚካሊ አካዳሚክ የተሻለ ወጣት ለማብቃት ነው እየሰራን ያለ ነው። እዚህ ሽሽቾ ወጣቱም የመስራት የማድረግ ሀሳብ እና ግንዛቤ አላቸው። ስለዚህ ይህንን ግንዛቤ ለማስጨበት መጥተናል። ማርሻል አርት የእግርና ወይም ደግሞ የፓንች ቴክኒክ ብቻ ሳይሆን አይምሮ ላይ የምንሰራበት ወጣቱ የተሻለ ተማሪ የተሻለ አቅም እንዲኖረው የምናደርግበት ትልቅ ክህሎት ነው። ማርሻል አርት አእምሮ ላይ የምሰራበት ክህሎት ነው ያሉት ዶክተር ግራንድ ማስተር ሄኖክ ግርማም በሽንሽቾ ከተማ አስተዳደር ለሶስት ተከታታይ ቀናት ለአንድ መቶ ሀያ ሰልጣኞች የተሰጠው ስልጠና ሰልጣኞች ባላቸው የማርሻል አርት ክህሎት የተሻለ መረዳት እንዲኖራቸውና አቅማቸውን እንዲገነቡ የሚያግዝ እንደሆነ አብራርተዋል። በጣም ደስ የሚል ትምህርት ነው የሰጠ ነው። አንደኛ ባላቸው የማርሻል አርት ክህሎት የተሻለ አንደርስታንዲንግ እንዲኖራቸው ሁለተኛ አቅማቸውን እንዲገነቡ፣ ሶስተኛ የተሻሉ ፕሮፌሽናል እንዲሆኑ። የማርሻል አርት ግንዛቤ በየትኛውም ዓለም ላይ ተቀባይነት ስላለው ኢትዮጵያ ላይ ሽሽቾ በጣም በጣም በሚገርም ሁኔታ ተቀባይም ለመማርም ትልቅ ፍላጎት ያላቸው ወጣቶች ናቸው። ለዚህ ትምህርቱ ለሶስት ቀናት ነው ያደረግነው በቂ አይደለም። ነገር ግን አትሊስት ግንዛቤውን አስጨብጠናል። የተሻለ አንደርስታንዲንግ እንዲኖራቸው አድርገናል። ማርሻል አርት ቢዝነስም ኢንተርፕሬሽንም እንዳለው ያንን እንዲያውቁ አድርገናል። ስልጠናውን ካሰለጠኑ አሰልጣኞች መካከል ቺፍ ኢንስትራክተር ማስተር አልአዘር ተስፋዬ በኢትዮጵያ በሌጀንድ ኢንተርናሽናል ፖሮ ቴኳንዶም ወጣቶችን ለማብቃት ሰፋፊ ስራዎች እየተሰሩ መሆናቸውን ጠቅሰው በስፖርት ዘርፍ በስነ ምግባር የታነጸ የነገ ሀገር ተረካቢ ትውልድ ለማፍራት በትኩረት እየተሰራ መሆኑን ተናግረዋል። በኢትዮጵያ በአጠቃላይ እንግዲህ በሌጀንድ ኢንተርናሽናል ፖሮ የብላክ ቤልት የአፍሪካ እየዞርን ስልጠና በመስጠት ወጣቶችን እያበቃን እንገኛለንና አንዳንድ ጊዜ በስፖርት ትልልቅ ከተሞች ውጪ በተለያዩ በክልሎች እንዲስፋፋ ትልቅ ደረጃ እንዲደርስ የግላችንን አስተዋጽኦ እያደረግን ያለ ነው። እንግዲህ እኛ በሌጀንድ ኢንተርናሽናል ፖሮ ታይኳንዶ በግራንድ በዶክተር ግራንድ ማስተር ሄኖክ አማካኝነት በደቡብ በሁሉም ክልል ማለት ይቻላል እየዞርን ስልጠና እየሰጠን ያለነው በስነ ምግባር በዲሲፕሊን የታነጸ ብቁ የሆነ ነገ የዚች ሀገር ተረካቢ የሚሆን ትውልድ ማፍራን ነው። የሽንሽቾ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ምክትል ኃላፊና ስፖርት ዘርፍ ኃላፊ አቶ መለሰ ሳሙኤል በከተማ አስተዳደሩ በተለያዩ የስፖርት አይነቶች የተሻለ ውጤት ለማስመዝገብ በትኩረት እየተሰራ መሆኑን ተናግረዋል። ስፖርት ዘርፍ ላይ ብዙ አይነት ዘርፎች አሉ። ከነኚህም መሀል ያው የተለያዩ የስፖርት አይነቶች አሉ። እግር ኳስ፣ አትሌቲክስ፣ መረብ ኳስ፣ ወልድ ቴካንዶ ITF እንዲሁም ደሞ ካራቴ፣ ውሹ የመሳሰሉ የተለያዩ አይነት ስፖርቶች በዘርፉ ላይ ይከናወናሉ። በነኚህ ዘርፍ ደግሞ ያው በዚህ ሰዓት ላይ በከተማችን እንደውም አጠቃላይ በዞናችን ደረጃ በፖቴንሻል ደረጃ እየተንቀሳቀሰ ያለው ደሞ እነኚህ ወልድ ቴካንዶ ITF እና ካራቴ ውሾች እነኚህ ስፖርቶች ከዚህ ቀደም ያው በከተማችን ብዙ ጊዜ ሲከናወኑ አይታዩም ነበረ። በቅርብ ጊዜያት ግን በከተማችን ላይ በተለያየ ነገር በስፖርቱ በዚህ ስልጠና ብዙ ትምህርት ያገኘንበት ነው። የተማሪዎቹ ብቻ ሳይሆን እንደ ስፖርት እንደ ከተማም እንደ አመራርም ብዙ ከስልጠና የተማረን ነገሮች አሉ። ቀጣይ ላይ በዚህ ዘርፍ ላይ ብዙ የምንሰራቸው ነገሮች አሉ። ስልጠናውን የወሰዱ ሰልጣኞች በበኩላቸውም ያገኙት ስልጠና ቀጣይ በስፖርት ዘርፍ የተሻለ እውቀት ቀስመው ውጤታማ እንዲሆኑ እንደሚያግዛቸውም ተናግረዋል። ሰሞኑን እየተቀበለን የምንገኘው ስልጠና በጂጂቲኤፍ አማካይነት በሌጀንድ ኢንተርናሽናል ፕሮ ሲሰጠን የነበረው ስልጠና በጣም ለየት ያለ በጣም ምርጥ ወጣቱ ወደ ስፖርቱ እንዲመለስ፣ ወጣቱ ትኩረቱን ወደ ስፖርቱ እንዲያደርግ እጋዛ የሚሰጥ ሰልፍ ዲፌንስ፣ ራስን መከላከል እንዲሁም የመጀመሪያ ሕክምና እርዳታ እንዴት እንደምናደርግ ያንን ነገሮችም በጣም በሚገባ መልኩ ከማስቴሮቻችን ተቀብለናል። ከስልጠናው ያገኘውት ነገር የመጀመሪያው ምንድነው? ከሌጀንድ ብዙ ትምህርት ነው ያገኘውት? ብዙም ውንቻኮ ሌጀንድ ያመጣውን ሰልፍ ዲፌንስ ሁሉንም ነው የይዞ የመጣው የይዞ የመጣውን ደግሞ ሰጥቶናል ሰልጥነናል።